ባለፉት ዘጠኝ ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ ስራዎች መከናወናቸውን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ባለፉት ዘጠኝ ወራት በፖለቲካና ኢኮኖሚ ዘርፎች እንዲሁም ዜጋ ተኮር ዲፕሎማሲ መስኮች የተለያዩ ውጤታማ ስራዎች መስራታቸውን ተናግረዋል። መግለጫውን የተከታተለው ባልደረባችን አንዱ አለም ተስፋዬ ተጨማሪ መረጃ ላይ ደርስን፣ እዚህ ስቱዲዮ ይገኛል። ከእሱ ጋር ጠር ያለ ቆይታ እናደርጋለን። አንዱ አለም፣ እንኳን ደህና መጣህ። እንኳን ደህና ቆየኸኝ። ስማር በመግለጫው ምን ዋና ዋና ጉዳዮች ተ ማለት እንችላለን አዎ እንግዲህ ዛሬ መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በተለይ ሶስት ዘርፎችን ነው ትኩረት አድርገው የገለጻ ያደረጉት በፖለቲካ በኢኮኖሚ ና በዜጋ ተኮር ዲፕሎማሲ ማለት ነው ባለፉት ዘጠኝ ወራት የተከናወኑ ተግባራትን ነው በመግለጫቸው ያነሱት በተለይ ደግሞ በፖለቲካ መስክ ባለፉት ዘጠኝ ወራት የተለያዩ ተግባራት ተከናውነዋል እንግዲህ እንደሚታወቀው የኢትዮጵያ የአፍሪካ ህብረት ጉባኤንም በዚህ ወራት ነው ያስተናገደችው። የተለያዩ ዓለም አቀፍ ኮንፈረንሶችንም አስተናግዳለች። ከዛ ጎን ለጎን የተለያዩ ፖለቲካዊ ውይይቶች ሲካሄዱ ነበር። የኢትዮጵያም የውጭ ጉዳይ ፖሊሲዋ የጎረቤት ሀገራትን ያስቀደመ እንደመሆኑ መጠን አጠቃላይ ከሌሎች ሀገራት ጋር ያለው ግንኙነት እንዳለ ሆኖ ለጎረቤት ሀገራት ጋር ቅድሚያ ተሰጥቶ የተለያዩ ተግባራት ሲከናወኑ ነበር። እንግዲህ እንደምናውቀው ባለፉት ጊዜያት ከሶማሊያ ጋር የተፈጠሩ አለመግባባቶች ነበሩ። እሱን ለመቅረፍ የተለያዩ ጥረቶች ተደርገው ያን መፍትሄ ተገኝቶ ከዛ በኋላ ሁለቱ ሀገራት የተለያዩ ትብብሮችን ለማጠናከር በሚችሉባቸው መስኮች የስምምነቶችን ሲፈራረሙ ነበረ። እንግዲህ ደግሞ ከዛም በኋላ አሁን ደግሞ የምናገኘው የቀጠለው የሱዳን ቀውስ አለ። ለእሱም መፍትሄ ለማግኘት የተለያዩ ጥረቶችን ስታደርግ ቆይታለች ኢትዮጵያ። በቅርቡም ባለፈው ሳምንትም እንዲሁ በለንደን በተካሄደው ኮንፈረንስ ላይ መሳተፏን እናስታውሳለን። እንግዲህ እነዚህ የውጭ ግንኙነት ተግባራት በተለይ ደግሞ የጎረቤት ሀገራትን ያስቀደመ የውጭ ዲፕሎማሲ ባለፉት ዘጠኝ ወራት ስኬታማ የሚባል እንደነበር ከዚህ ማለት ባለፈ ደግሞ የጋራ የሚኒስትሮች ኮንፈረንስ የጋራ ኮሚሽኖች ስብሰባዎችም ሲከናወኑ እንደነበር ነው የተነሳው። እዚህ ላይ ቃል አቀባይ ነቢያት ያነሱት አጠር ያለ ሀሳብ አለ። እሱን ተከታትለን እንመለስ። መልካም። ኢትዮጵያ ከጎረቤት ሀገሮች ጋር ያላት በጋራ ጥቅም ላይ የተመሰረተ ትብብር ተጠናክሮ እንዲቀጥል ለማድረግ ባለፉት ዘጠኝ ወራት በርካታ ስራዎች እና ውጤታማ ስራዎች ተሰርተዋል። መገለጫዎቹ በየጊዜው የተካሄዱ የከፍተኛ ባለስልጣናት የጉብኝት ልውውጦች፣ የጋራ ኮሚሽን ስብሰባዎች፣ የፖለቲካ ምክክሮች በማድረግ የሁለትዮሽ ግንኙነትን ለማጠናከር የሚያስችሉ ስራዎች ተከናውነዋል። ይሄ ጎረቤት ሀገሮች ብቻ ሳይሆን በጎረቤት ሀገሮች በመቀጠል ከተለያዩ የአፍሪካ ሀገራት ጋር፣ ከአውሮፓ ሀገራት ጋር፣ ከኤዥያ ሀገራት ጋርም እንዲሁ ተመሳሳይ የሆኑ የጋራ ኮሚሽን ስብሰባዎች ሲካሄዱ ቆይተዋል። ሌላኛው ሀሳብ ከዜጋ ተኮር ዲፕሎማሲ ጋር የተያዘ ይመስለኛል። አዎ፣ እንግዲህ እንደምታውቀው ከለውጥ ወዲህ በተለይ ደግሞ በትኩረት የተሰራበት ከሚገኘው ጉዳዮች አንዱ የዜጋ ተኮር ዲፕሎማሲ ነው። በተለያዩ ሀገራት የሚገኙ የኢትዮጵያን ዜጎች መብት ለማስጠበቅ እንዲሁም ደግሞ በችግር ላይ ያሉትን ደግሞ ወደ ሀገር ውስጥ ለመመለስ የተለያዩ ተግባራት ሲከናወኑ ነበር። ባለፉት ዘጠኝ ወራትም ይህንን በመቀጠል ስኬታማ የሆኑ ስራዎች መሰራታቸውን ነው ቃል አቀባይ ነቢያት ያነሱት። እንግዲህ በተለይ ደግሞ መካከለኛው ምስራቅ ሀገራት ላይ ያሉ ዜጎችን ወደ ሀገር ቤት ለመመለስ በየሳምንቱ የተለያዩ በረራዎች ሲደረጉ ነበር። የዛም ያሉትን ደግሞ መብታቸውንም ለማስጠበቅ የተለያዩ ስራዎች ሲሰሩ ነበር። አምባሳደር ነቢያትም እንደጠቀሱት ወደ 13 ሺህ በላይ የሚሆኑ ዜጎችን ጉዳዮች የመብት ጥሰቶችን የተመለከቱ ችግሮችን ለመፍታት ጥረት ተደርጓል። ወደ ሀገር ውስጥ ደግሞ ከመካከለኛው ምስራቅ ከ9200 በላይ ሰዎች ዜጎችንም መመለስ ተችሏል። ማይናማር ላይም በቅርቡ በችግር ውስጥ ያሉ ዜጎችን ለመለስ ጥረቶች እየተደረጉ እንደሚገኙ ይታወቃል። እንግዲህ እነዚህ ጉዳዮች ላይ ምን ተሰሩ የሚለውን ደግሞ ቃል አቀባይ ነቢያት የሚሉትን ተከታትለን እንመለሳለን። በዘጠኝ ወራት በተለያዩ የውጭ ሀገራት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 አጠቃላይ የውጭ ግንኙነቱ ከማሳለጥ ባሻገር ኢኮኖሚው ላይ የውጭ ባለሀብቶች ወደ ሀገር ውስጥ መጥተው እንዲሰማሩ የተለያዩ ባሉ ኤምባሲዎችን በሚሲዮኖች የተለያዩ ጥረቶችን ያደርጋል። እንግዲህ እንደሚታወቀው ባለፉት ጊዜያትም የተለያዩ ሀገራት የውጭ ሀገራት ኢንቨስተሮች ወደዚህ ወደ ሀገር ውስጥ እንዲመጡ ጥረቶችን ሲያደርግ ነበር። ባለፉት ዘጠኝ ወራትም ይህንን በመቀጠል ስኬታማ የሚባሉ ተግባራት እንደተከናወኑ ነው ቃል አቀባይ ነቢያት ያነሱት። እንግዲህ በተለይ ደግሞ እነዚህ ኢንቨስተሮችን ለመሳብ ወደ ሀገር ውስጥ መጥተው እንዲያለሙ ለማድረግ የሚያስችሉ የተለያዩ መድረኮችን ለማዘጋጀት ሲሰራ ነበር፣ በተለያዩ ሀገራት ማለት ነው። እንግዲህ ባለፉት ዘጠኝ ወራት ብቻ ከ140 በላይ የሆኑ መድረኮች ተዘጋጅተው ነበር። እነዚህ መድረኮች እንግዲህ ዋና አለማቸው ኢትዮጵያ ያላትን ጸጋዎች ለማስተዋወቅና ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት ቢያደርጉ ምን አይነት እድሎች አሉ? ምን ይጠቀማሉ? የሚለውን ነገር ለማስረዳትና ኢትዮጵያ በዚህ ዘርፍ ያላትን ምቃብት ለማስተዋወቅ ነበር እነዚህ መድረኮች የተዘጋጁት። እንግዲህ በእነዚህ መድረኮች ላይ የውጭ ጉዳይ ሚኒስቴር በተለያዩ ኤምባሲዎቹ እና ሚሲዮኖች ነው እነዚህ መድረኮች የሚያዘጋጀው። ከተለያዩ አካላት ጋር በመተዋበር ከኢንቨስትመንት ኮሚሽንም፣ ከቱሪዝም ከሌሎችም ሚኒስቴር መስሪያ ቤቶች ጋር በመተዋበር ነው እነዚህ መድረኮች የሚዘጋጁት። እንግዲህ እነዚህ መድረኮች ላይ በተሳተፉ የተሳተፉ ባለሀብቶች ወደ ሀገር ውስጥ መጥተው እንዲሰማሩ የማድረጉ ሁኔታ ውጤታማም እየሆነ እንደነበር በዚህ ባለፉት ዘጠኝ ወራት ውጤታማ እንደነበር ነው ያነሱት ቃል አቀባዩ። እንግዲህ በዚህም ከ530 በላይ ባለሀብቶች ኢትዮጵያ ውስጥ መጥተው ምን አይነት እድሎች አሉ የትኛዎቹ ዘርፎች ላይ ብንሰማራ ውጤታማ እንሆናለን የሚለውን እንዲመለከቱና ኢንቨስትም እንዲያደርጉ ለማድረግ ተችሏል ማለት ነው። ከ530 በላይ የመጡት እንግዲህ ባለፉት ዘጠኝ ወራት ብቻ ነው። እነዚህ ባለሀብቶች ኢትዮጵያ ውስጥ መጥተው በተለያዩ አካባቢዎች ተዘዋውረው እንዲመለከቱ የኢትዮጵያን ጸጋዎች ለማውጣት በተደረገው ጥረት ነው ይህን የተሳካው ማለት ነው። ሌላው እንግዲህ በተለይ ደግሞ ከዚሁ ጋር ተያይዞ እየተሰራ የሚገኘው የቱሪዝም ዘርፍ ነው። ባለፉት አምስት ሰባት ዓመታት እንግዲህ እንደሚታወቀው ቱሪዝም ዘርፍ ላይ የተለያዩ ስራዎች እየተሰሩ ነው። የመዳረሻ ልማት ስራዎችን ጨምሮ ማለት ነው። በፊት የነበሩ ቅርሶችን ከማደስም ጋር ተያያዘ የተለያዩ ጥረቶች ሲደረጉ ነበረ። እንግዲህ እነዚህን የመዳረሻ ልማት ስራዎችና አጠቃላይ ቱሪዝሙ ላይ እየተሰሩ ያሉ ስራዎች የውጭ ሀገራት ቱሪስቶች መጥተው እንዲጎበኙና ለሀገርም ገቢ እንዲገኝ ከማድረግ አኳያ ሚኒስቴሩ በዘጠኝ ወራት በተለያዩ አካባቢዎች እንቅስቃሴ ሲያደርግና እነዚህ የቱሪዝም ዘርፉ እንዲነቃቃና ለኢኮኖሚው በኢኮኖሚው እንደሚታወቀው አንዱ አንቀሳቃሽ ተደርጎ የተያዘው የቱሪዝም ዘርፉ እንደመሆኑ መጠን ለዛ አበርክቶ ለማድረግ የተለያዩ ሀገራት ጎብኚዎች ወደ ሀገር ውስጥ መጥተው እንዲጎበኙ የሚያስችሉ መድረኮችን ሲፈጠር በተገኙ መድረኮች ላይም ያሉ ሰዎችን ያሉ ዜጎችን ወደ ሀገር ውስጥ ለመሳብ ጥረቶች ሲደረጉ እንደነበር ነው በዛሬ መግለጫ የተነሳው። እንግዲህ ጠቅለል ሲደረግ በዘጠኝ ወራቱ ብሔራዊ ጥቅምን ያስከበሩ ስኬታማ ተግባራት ተከናውኗል ማለት ይቻላል። ለዘርዘር ላሉት መረጃዎች በጣም አመሰግናለሁ። አንዱ ስ አመሰግናለሁ።